ሳሮን አንተን አይደል ያስወጣት? ቆየት ሄደችው አላቅ ወታ ሄዳለች። ይሄ ቤት እኮ እኔና ሳሮ ነው። ስለዚህ ባህሪያችንን ያልተስማማው ሰው ደግሞ ቤቱን ለቆ መውጣት ይችላል። ሳሩን እኮ ጭንቅላቷ ጤነኛ አይደለም። አንተ ያማል እንዴ? እኔ እኮ በቦክስ ትመተኛለህ ብዬ ፊቴን እኮ አዘጋጅቼ የጠበኩልን ነበር። አንተ ግን እንደዚህ ነገሩን ቀለል አድርጋየው፣ በሰላሙ ይሁል ልንገርህ፣ ከአንተ ጋር ቡጢ መሰናዘር በጣም ቀላሉ፣ ግን እንደዛ ማድረግ ያነሰዋለሁ። ስለዚህ ደደብ ነው ያልከኝ? ነው አንተ ጊዜ ካል እንደፈለግ ካደረገ ማሰብ ትችላለ

ትነአንተ ነው ደማ ላይበት ሚስቶችን የመሸወዳችሁ ነበር። ዳዊት እኔ ከአንተ ጋር መጣለት አልፈልግም። ዞር በልከፊቴ ሰሚኛልሽ፣ ከዚህ በኋላ እግርሽን ከዚህ ቤት እንዳታውጭ አልፈቅድልሽም። አረ አንተ ማን ስለሆንክነሆኔ እንደዚህ የምትናገረው?

አርፈሽ እቤት ገብተሽ ቁጭ በይ ብዬሻለሁ፣ ሳሩ ምክንያት እሱን ስትገቢ ነግሬሻለሁ። ሳሩ በእናትሽ አንዳንዴ እንኳን እስኪ ሶምልሽ ነገር ስሚ ነግቢ እንዴ ሩት ትክክለኛ የነ ዳዊት እህት አይደለችም። እንዴት ይጨንቃል። አሁን ዳዊት ይህንን ሲሰማ ምን ይሆናል? እንዴትስ ብዬ ነው የምነግረው? ቆይ ሩትስ ይህንን ያህል ማስመሰሉ ለምን ፈለገችው? እራሷን እጠይቃታለሁ። ይሄ ቤተሰብማ ከዚህ በላይ እንዲጎዳ አልፈልግም አሁ ሚኪ፣ ምን አሁን? አይሆንም፣ እስኪ ትንሽ ተረጋጋ። ዳዊት ሁሉንም ነገር አውቋል። እኔም ያጎቴን ገዳይ ለህግ ማቅረብ አለብኝ። እኔም እኮ የምፈልገው እሱን ነው፣ ግን እስኪ ትንሽ እንኳን ተረጋጋ። ምን እስከሚሆን ነው የምታግሰው? ሳሮን እቃዋን ጠቅልላ ከሀገር እስከምትወጣ ነው? አታስብ፣ እንደዚህ አይነት ብልጠት እንኳን የለባትም። የትም አትሄድም። አንቺ ተጃጃ የላት እንጂ እኔ የሳሮንን ጭንቅላት ጠንቅቄ ነው የማውቀው። እሷ እስር ቤት ገብታ እድሜ ልኳ እንድትማቅቅ የምፈልገው እሺ፣ ተረጋጋ በእንዴትና በጉልበት የሚሆን ነገር የለም። እሺ፣ ቆይ ምን አድርግ ነው የምትይኝ? ቆይ ዳዊት እንዳሰብከው ሁሉንም ነገር ባያቀስ እኛ እንዲያውቅ ልናደርገው ነው ማለት እኮ ነው። ስለሌላው አያገባኝም። እኔ መጦት ሳሩን ለማጋለጥም እሱን ደሞ አደርገዋለሁ። አንችንም ብዙ ጊዜ ነገር ይሻል ለዳዊት እውነቱን ነገር ብዬሽ ነበረ። አዝናለሁ፣ እና ሁሉም ነገር ሊያበቃ ያበቃል። ይሁን ልሽ፣ ሩት፣ አንቺንም ማሳዘን አልፈልግም አሁን ቶሎ ብለሽ ለዳዊት ሁሉንም ነገር ልትነግር እፈልጋለሁ። አመሰግናለሁ ሚኪ። ምስጋና ምንም አያደርግልኝ እና ምን ላድርግልኝ? እዚህ ጋር እንድትስሚኝ ነው እንፈልገው። አንተ አብድሃል እንዴ? ሰው ላይ አይን እኮ ይችላል። አለም በሙሉ ቢያይ ምንም ግድ አይሰጠኝም። ደረቅ። እሺ፣ አሁን ደግሞ በዚህ ሲያምር ይቀራል ደነስ ጉዳይ ቀልድ አላውቅም። ዶክመንቱን አምጣ። አላመጣም። ወይኔ ቤቱ፣ በቃ ወደ ጦርነት ቀጥና ሊለወጥ ነው። በቃ ቆይ፣ የምን ዶክመንት ነው ይሄ? የስራ ነዋ። ደግሞ የምንስ ቢሆን አንተ ይመለከትሃል እንዴ? ኦኬ፣ አዲሱ የህፃናት መሸጫ ፕሮጀክትሽ ነው። ቆይ እንዴ አልገባኝ። የምን የህጻናት የህፃናት መሸጫ ፕሮጀክት ነው? እንዳላወቅና እንዳልገባው ሰው አትምሺ። ተሳስተሃል። የመሸጫ ሳይሆን የመርጃ ፕሮጀክት ነው። ስራንች ሁሉም ነገር አጣርቻለሁ። የሚወራውም የተነገረኝም ነገር እውነት ሆኖ አግኝቼዋለሁ። የፈለግከውን ማመን ትችላለህ። አሁን ፈንድ ለማስለቀቅ ያዘጋጀውትን ወረቀት መልስልኝ። በፍጹም ለማስፈቀድ ስንት ብር እንደወጣሁበት ታውቃለህ? በቃ ተረጋጊ ሳሮን። አንዴ እኮ ቀዶታል። ተውኝ፣ አንተ ደግሞ እሺ። አንቺ ለይቶልሻል። በቃ አይደለ? አሁን አንተ የእኔ ወንድምህን ለነገሩ፣ ያችን የተረገመች ህይወትን ካገኘ በኋላ ነው እኔ እኔ ተውከኝ አንተን ሳይሆን የለ ህይወትን ነው እሺ፣ መግደል ያለብኝ ምንም ማለት ነው ዳዊት። እስኪ አንተን ረጋ በል። ሳሮናችን እስኪ በእናትሽ ረጋ በል። እንዴት ነው አንተ ደግሞ። የለ ከዛሬ ጀምሮ ወንድሜ አይደለም እሺ እውነቱን አውቅያለሁ። አንቺ ለዳዊት ትክክለኛት አይደለሽም አይደል? ህይወት ጠጥተሻል? እንደኝ እየቀለድኩኝ አይደለም፣ አትዋሽኝ። አይደለሽም አይደል? ማን እንደዚህ አይነት የፈጠራ ታሪክ እንደነገረች አላውቅም፣ ግን ምንም እንደዚህ አይነት ነገር የለም። አንቺና ሚኬ ስትዋወሩ እኮ በገዛ ጆሮዬ ነው የሰማሁት። ጆሮዬን ደግሞ አምነዋለሁ። ሕይወት፣ ስለምትዩ ነገር ምንም ነገር አላውቅም። አሁን ወደ ውስጥ መግባት አለብኝ፣ ከይቅርታ ጋር እሺ። እኔ ለዳዊት ከመናገሬ በፊት ንገሪኝ፣ ስምኝሩት እኔ ዳዊት እንዲጎዳ አልፈልግም። ገባኝ፣ ለካ ፍቅረኛሽ ነው ህይወት፣ እኔ ደግሞ የአንቺና የዳዊት ነገር በጭራሽ የማይሆን ነው እያልኩሽ ነው። አሁን ስለኔና ስለ ዳዊት አይደለም አሳሳቢው ጉዳይ። ቆይ የነዳዊት ዳዊት ትክክለኛ አንቺ ነሽ ወይስ አይደለሽ? ካሉንሽማን ናት? አንቺ ምን ሩት፣ እኔ እየቀለድኩኝ አይደለም። ታውቂያለሽ በጣም ነው የምወድሽ። ብዙ ነገር አድርገሽልኛል። ለዚህም ስል ነው እኔ ሳልነግረው አንቺ እንድትነግሪው ድሉን እየሰጠውሽ ያለሁት። ህይወት፣ የምልሽን ነገር አታምኝኝም። እንደ ፈለክሽ እኔ ውሸቷን እንደሆነ ከዓይኗ ላይ ማወቅ እችላለሁ። እሺ ምንድነው ማድረግ ያለብን? ደሞች እዛ ጋር ምን እየሰራሽ ነው? ህይወት ህጻናዋ እኮ ነቅታለች። ምን እየሰራሽ ነው? እዛ ያቆመሽ ወይ ከእንቅልፏ አነቃች እንዴ? ይህቺ ደግሞ ምን ሆና ነው? በቃ እዚህ ቤት አንድ ጤነኛ እኔ ብቻ ሆኜ ተሰቃዩ አይደል? ታሪክ እኮ ይሄ ምንድነው ጉዳዩ? ቆይ የሩት ደም ተመርምሮ ውጤቱ እህታችሁ እንደሆነች ያሳያል አይደል? አዎ ምን ነው? አይ ምን ግራ ገባኝ እኮ ቆይ፣ ውጤቱ መቀየር ይችላል ማለት ማስቀየር ይቻላል ማለት በደንብ አቅም ያለው ሰው ካለ ያው ገንዘብ ያለው ሰው ምናምን ካለው፣ ምን ነው ቆይ፣ ገባኝ ምንድን ነው ህዊ፣ የተፈጠረ ችግር አለን? አረ፣ ምን ሚል ዝም ብዬ ለጠቅላላ እውቀት ብዬ። እሺ፣ ይኸውልሽ፣ ለማንኛውም ከአንድ ከሶስት ቀን በኋላ ማየጋር ጋር እንሄዳለን። ድጋሚ ተመልሰን ወደዚህ ቤት አንመጣም። ስለዚህ እያንዳንዱን ያለችን እቃ ሰብስቤ ቃሽን ፓክ አድርጊ። እሺ እሺ። ግን ቆይ ሳትዋሺ ንገሪኝ እስኪ፣ የተፈጠረ ችግር አለ? ልትነግሪኝ እኮ ትችያለሽ፣ እኔ እረዳሻለሁ። አረ ምንም የለም፣ ዝም ብዬ እኮ ነው እንትን ውሃ ደቀኛ ነው የማጣውት። መጣውሽ ምን ተፈጠረ? ምንም የማይፈጠር ነገር አለ ታዲያ? ይህን ያህል ፊት እስኪቀያየር ድረስ ያናደደ ምንድን ነው? በህይወት ምን እንደምጠላ ታውቃለህ? ምንድን ነው ውሸታምና አስመሳይ ሰው በጣም ነው። አሁን ወጣኮ። እሺ፣ እንደዛ ከሆነ ስለ አንድ ነገር ላናግር። ማለት ጊዜ ካለ ይቻላል፣ ችግር የለውም። ግን በመጀመሪያ ዳዊት ምን ሆነ ነው እንደዚህ ተናደደው? ከሩት ጋ ማለት ከሳሩን ጋ፣ ከሳሩን ጋ ተቀጭተውን፣ ገባኝ። እሷማ ገና ጨርቁን ታስጠራለች። እሺ፣ ምን ነበር ልጠይቅ የነበረው? እንትን ባለፈው ከሩት ጋር ስታወሩ የነበረው ጉዳይ እውነቱን ማወቅ እፈልጋለሁ። ሚኪ፣ ህይወት ባለፈው ስናወራ ሰምታናለች። በቃ ሁሉም ነገር ውጥንቅጡ ወጥቷል። ደግሞ ሁሉንም ነገር ለዳዊት ትነግረዋለች። እሱ ራሱ የሚያውቅ ነው የመሰለኝ። አስመሳይና ውሸታም ሳሉ ድን ብሎ ነው። በቃ መጀመሪያ ያንተን ጉዳይ እናወራውና ከዛ እኔ ስለ ሁሉም ነገር አውረዋለሁ። ለኔ ችግር የለውም። ብርሌ ከነቃ አይሆንም። መቃደል የሚባለው ሁሉም ነገር ጫፍ ላይ ደርሷል። በቃ ራስሽ ነው ተጨናቂ። አይ ወዲጄ ነው ብለክ ነው ያለውበት ሁኔታ አስገድዶኝ እንጂ ለማንኛውም አሁን እጄ የባለፈውን ወረቀት ልፈልግልክ ምናልባት ካላመንክ። እሺ ግን እራስሽን ጠብቂ። እኔ እዚሁኝ ጠብቅሻለሁ። እሺ። ትንሿ ትንሽልልት፣ አቤት የክፋት ንግስት! እረ ጥጋብ! ጭራሽ አፈውጥተሽ መሳደብ ጀመርሽ? ከአንቺ እኮ ነው የተማርኩት። አፍሽን ዝጊ! የህይወት ንቀት ይበቃኛል። ሰሩን አብቅቶልሻል። ከዚህ በኋላ እስር ቤት ገብተሽ ነው የምትበሰብሽው። አቤት አቤት! ምን ማለት ነው ደግሞ ይሄ? ፖሊሶች በርሽን አንኳኩተው መተው ሲወስዱሽ ይገባሻል። አጠገብሽ ያለችው ህፃን ልጅ ነው እንደ የምትመስልሽ? ሄደሽ ሌላ ሰው አስፈራሪ። ደግሞ ምን አድርጌ ነው ፖሊሶች የሚያስሩ እንቆይ ምን እንዳደረግሽ ጠፍቶሽ ነው የሚነግርሽ? አንቺ ልጅ በእጄ ሰበብ እንዳትሆኝ እሺ፣ ተጠንቀቂ። ሳሩ እኔ በጭራሽ አልፈራሽም። ለነገሩ ዳዊትን እያየሽ ለኔ ክብር ቢኖርሽ ነበር የሚገርመኝ። ሳሩ በህይወቴ እንዳንችልት የሰው ጭራቃ ይቻላል። አንቺ እሺ፣ እኔ ነው ጭራቅ ያልሽ? ይኸውልሽ፣ ለዚህ ንግግርሽ ዋጋ አስከፍልሻለሁ። እሺ፣ አፍሽን ዝጊ። ምንድ ነው እንዴ? ሚኪ ምን እንዳለች እኮ ስላልሰማት ነው እብድ። እና ምንስ ብትልሽ ልገኛት ነው እንዴ? ነብሰ በላ ሰደብከኝ እኮ ለአንቺ ስድብ ራሱ ያንስሻል። ሩት ደህና ነሽ? እኔ እንውጣ። ቆይ ሚኪ ስለኔ ያውቀው ነው እንዴ? ወይኔ ጉዴ ማበዴ ነው በቃ እንዴ? ህጻኑ ነው ይዘሻት ከዚህ ቤት ውጪ። ሳሮ እንደ እብድ ያደረጋት ነው፣ ይሄን ለማለት ነው። ሌላኛው ጉዳይ ደግሞ ልጃችንን ያገኝችልን ሩት ናት ማለት፣ አልገባኝም ዳዊት። አይደል እንዳያመጣት ሩት ሳሮን ካገተችበት ቦታ አስለቅቀ ወደ ዳዊት እናት እንድትሄድ አድርጋለች። ሳሚ ቀልድ መሆኑ እውነቴን ነው። ዳዊት ግን እስካሁን ነገር እንዴት አልነገረሽም? ስለዚህ አንቺ ከዚህ ቤት መውጣት አለብሽ። አህምቲ ከሆነ ግን ለአንቺ ባታስቢ እንኳን ለህጻኑ ማሰብ አለብሽ። እና ሳሮን ናት ያኑ ላይ ጊዜ ስታሰቃየኝ ልጄ ጠፍታ ስፈልግ እንዳላወቀኝ ስታስመስል የነበረችው ሳሮን ናት። አሁን እሱ ምንም አይጠቅምሽም ስለዚህ ከዚህ ቤት ውጭ እኔ የሚያስፈልግሽን ነገር በሙሉ እኔ አሟላለሁ ለልጄ ስል ግዴታ ነው እኮ ሳሮን ሳሮን እንደወልድ ስትንከባከበኝ የነበረችው ሴት በወለድኩኝ በመንግስቱ ልጄን ወሰደችብኝ ቆይ ለምን እሱ ታሪኩ ረጅም ነው እኔን እንደፈለገች ማድረግ ትችላለች እባክሽ እህት

እና ነው የሚያረኩታል እነዚህ ቤት ኩል ነጅስ ማለቅ። ቆይ የምር ግን በቢላ ልትወጊያት ነበር፣ ልጄን እኮ ነው የሰረቀችው እንዴ! እስከ ዛሬ ድረስ እኔ እንደፈልገች ስታደርገኝ አንድም ቃል አልተናገርኳትም፣ በልጄ የመጣብኝን ግን አልምርም። እሺ በቃ እንደዚህ ስሜታዊ አትሁኝ፣ ስሜታዊ አትሁኝ። ቆይ ሲጀምር ለምንድን ነው ልጅ ነገጠቻት ሳሮን እንደሆነች ና ሩት ወስዳ እናት ጋር እንዳስቀመጠቻት እስከ ዛሬ አልነገርከኝ? እኔ እኮ ልነግርሽ ነበረ መቼ መቼ ነው ልነግረኝ የነበረው? እሺ፣ በጣም ቅር አድርግ። ይቅርታ ከያስፈልገኝ እንግዲህ እንዳየው ነው የዳዊት በር ቁልፍ ነው። በዛ ላይ ደግሞ ሳሮን ደረሰችብኝ። ይኸው ነው ወረቀቱ። እንዴ ከየት አገኘኸው? እኔ እኮ ነኝ ብቻ እንዴትም የማገኘት። ስላገኘው ደስ ብሎኛል፣ አመሰግናለሁ። አሁን ሳሮንን ዘብጥ እያኖረውራታል። እሺ፣ በደስታ ነዋ። አብረን መሄድ እንችላለን። ነገ ማድረግ እንችላለን። አሁን እኮ ሰዓቱ ሄዷል። ዛሬ ቢሆን የተሻለ ነበር ግን ደግሞ እስከ ዛሬ ከጠበቅኩት አይበልጥ። ነገ እንሄዳለን። ፖሊሶች መጥተው ተንኮሊት ሳሩንን በቁጥጥር ስር ውላለች ሲሉ መስማት ነው በጣም ይናፈቀኝ። ሊያበቃ ነው። ከነዳዊት ጋር መጣላቴ ቢያስከፋኝም ግን ደግሞ ሳሩን በመያዟ ደስ ብሎኛል። እኔም በጣም ደስ ብሎኛል። ሄሎ ሁሉም ነገር አስተካከልክ? አይ፣ ምንም ነገር የለም። ግን ቶሎ ብዬ ሳይቀድምኝ ከዚህ ሀገር መውጣት አለብኝ። ግድ የለም፣ ለሱ አንድ ነገር አላጣም። ብቻ አንተ ሁሉንም ነገር ጨርሰህ ጠብቀኝ። እሺ፣ ቻው። ሰሙኝ አላችሁ? ሳሚ፣ ዳዊት አረ፣ ራሴን አሞኛል። መድኃኒት ሙጥበት አስጡኝ። አረ ሳሚ፣ አላሳዝናችሁም